አአለ በ በ በና ከዚህ አንስቶ እዚህ ድልድይ እንስራ ነው። ቆፍሯ ቆፍሯ ስማታም የተረገመ ሰውዬ አበላሽቶ መንገዴን። ከዚህ አንስቶ አሁን በመኪና ነው ያስቆፈርቼ ነበር ያስቆፍርሁ

ደነኛውን ነው ሰበረውን እዚህ ጥለውት ረድነኛ ነው። ይሄው ጉብዳሊ ነው እንጂ ጨዋታ ጨዋታውን ሲያይ እንዴት ያለውን ጠርሙስ እዚህ ጥሎት፣ እንዴት ያለ ደንበኛ ጠርሙስ አይደል? አረቄ ምን ይሁን ምን ይሁን ሳላውቅ፣ አሁን በእጀ ምነካ ምን ያለው ሰው ነው? ሲመንደርሰው እኮ ጤና የለውም ሜና ተንኮል ብለው እንዳይሆን ጊዜ ጣሉ።

ሌላ ነገር ማይሆን

አላየው። የለም። የሰው ሰው ይመስላል። እንትኑ ይሄ እንትኮት ኮት ኮት የሰው ይመስላል ግን፣ የለም። ያጅራታም፣ ያጅራታም ይኸውልህ ይኸውልህ አንተም በሀሳብ ውስጥ ስለሆንክ እንትን ብለኸው ነው እንጂ ልባልለው ብለህ ነው እንጂ፣ ቤት ሲበረብር የነበረ ነው እንጂ። ይኸውልህ ሲያስደነብሩት ጊዜ ሲያስሮጡት ነው ገልብጦ። የለም የለም፣ እዛ ሲከታከት ጊዜ ዝም ብሎ አላለኝም እኮ ዝም ብለህ ነው አያ ደግሞ እሱ ዝም ቅዱሳን ይሞታው ተብለው እንግዲህስ፣ ተጠንቅቀህ አንተ ምን ነው? ምን ፈርታ ነው? እንዴት ነው ነው? አንተ በስመ አብ ወልድ ብትልበት አባቱ እኮ በል በል ግን

ምን ሁነሽ ነው አንቺ ዲና ማይ? አስደንግጦሽ ነው? ምን ሰውም አልሆን እኮ ሰው ማል ማናት ሰው ልጨረሰ ልጨረሰን። ምን በሽታዋ ተነሳባት ደግሞ ተነሳባት። ምን አርጉ ብለን ነው አሁን እናንተን እንዲህ እንግ ቁም ስቅላያችሁ ምታሳያችሁ? ይኸውልህ እኛ ምን ምን አርጉ እንዳለች ምን አርጉ እንደተበልኛስ ምን እንደምናረግም ነው እኛ ምን ምኑን ማላወቅ ነውና ይኸውልህ አያሌውን አያሌውን ይኸውልህ የዚያ በጠርሙስን ያረቂ ያዝ ምን ያዝ ምኑን እንደያዛ አላውቅም። እዚያ እሱን ይዞ እየጠጣ ይሁን እንጃ ሜዳ ላይ ወድቆ ኑሮ አለ ተሳት ጆይቱ ጋራ ሙጫቅ ሙጫቅ ሙጫቅ እንዲያርገው ሊካፈሉት ለሁለት ነው የምልህ እንዲያርገው ሰንጥቀው ሊካፈሉት አያሌው ተሰማኔ ሚስቱ ጋር ዳሳሽ ናተጣ ነትናናናጣ በሽተኛ ሁነእንተዝበ ምንም ትሆናለች። እንደዚህ አድርገው እኮ ምሳር ይዘው ሁለት አድርገው እንደ ቅርጫ ተመካፈል ነው የቀራቸው። እንዲያ ሲሆን እኛ ምን የእናበላይነሽ ነበርን አልኩህ። እንዲህ ብለን ስናይ ስናይ ስናይ የሚያደርጉትን መጨረሻ ላይ አልቻለችም ብላ አልችል ስትል እንደዚህ ተሸክማ መውሰድ አልችል ስትል እናቴ የዛን ነው እንጂ እንደዚህ ግልት የአራስ ነብር ሆነችና ከዘራውን እንዲህ መዛልሁህ፣ እናቴ ተወሩራ ይዛ ሲሮሩ በያት ተያት አብረን ስንሮጥ ነው እንደ ቀረች በቆረጣ ገብታ በምሽግ ይዛ ይሁን አላውቅም።

ቅድም መስክ! እዚያ ይኸውልህ ከብቶች ዘንድ ቆይቼ ስመጣ እዚያ ሜዳ ላይ እኮ ይኸውልህ ቅጠላ አይነት ጠርሙስ አረቄ ያዘ ጠርሙስ ወድቆ አግኝቻለሁ። እሱ ነው እሱ።